አሰላሙ አሌይኩም ራህመቱላሂ ወበረከቱ ውድ የቻና ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው፣ ሁሉ መልካም ነው። ከኔ ጋ ሁሉ ሰላም ነው አልሀምዱሊላ። እንግዲህ ዛሬ ደግሞ ጓደኛዬ ጋ ሂጂ ማለት ነው። ቤዛ እየሰራ ነው፣ እሷ ደሞ ሳሙሳ እየጠበሰች እስኪ ውድ ቤተሰቦች ላሳያችሁ ማለት ነው። ማሻላ መጥበብ በጣም ያምራል እና ቪዲዮ ልሰራላችሁ ወደድኩ ማለት ነው። ሀባይብ እና ማሻላ ቤቷ በጣም ነው የሚያምረው። ውዶቼ ያው እንግዲህ የውጭ ክሽን ማሻላ የሚመስለው ክሽናዋ እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታትኝ። እዚህ ቤዛን እየሰራው ነው፣ እሳ ደግሞ ሳምቡሳ እየጠበሰች ነው። እና ላይክ ሼር ሰብስክራይብ እያደረጋችሁ ውዶች አበረታቱኝ። ቅንነት ለራስ ነው። ሀባይ ባሳድጉ ማለት ነው። እኔ ደግሞ ማሻላ እንግዲህ ጎብኘት እያረግኩ ሁሏንም ነገር ለእናንተ ለማቅረብ ዝግጁ ነኝ። እናንተ ደግሞ አበረታቱኝ ውዶች። እና ዋው ማሻላ ነው በጣም ያምራል ማለት ነው። ኢትዮጵያ ኑራቱ ያምራል። እና ላይክ ሰብስክራይብ ሼር እያደረጋችሁ አበረታት ምሽ ያምራል አይደለም፣ በጣም ነው የሚያምረው። ይህ ይመስላል እና ዛሬ እሷ ቤት ነው እየቀረጽኩ ያለሁት ማለት ነው ውዶቼ እና እንግዲህ ያ ይህ ይመስላል። ማሻላህ ነው። ላይክ ሰብስክራይብ እያደረጋችሁ እናንተ ማበረታታችሁን አትዘንጉ ውዶችዬ። እንግዲህ ቤዛ ደሞ ያው እንግዲህ ብዙ ነገር ባይኖረውም ያው በረቡ ዓለም እንደምንሰራው ሳይሆን በቃ እንደዚህ እያደረግን እየሰራን እንበላለን ማለት ነው። እና አያምረንም ቤዛ በዚህ መልኩ ሰርተን እየበላን ነው። እዚህ ጋር ኮኪስ አለ። ያው እንደምታውቁት ትናንትና ማሻላ የአጽ ጾም አንድ የምንልበት ስለሆነ በዛ ምክንያት ይሄ ወሳው ሳሙሳ እየጠበሰች ነው። እኔ ደግሞ እዚህ ጋር ቤዛ ሰራሁላት። ማሻላ ይሄን ይመስላል። ላይክ ሼር፣ ሰብስክራይብ እያደረጋችሁ ወዶች አበረታቱኝ እና ይሄን በመሰለ ምርጥ ቪዛ እሷ ለመኩኪስ አሳንቡሳ ማለት ነው። እዚ ጋር ዋው ማሻላ ሰርታለች። ሀባይም እናንተ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ቀን ውህት ወንድሞቼ ወዳገሬ ማለት ነው እና ይህን የመሰለ እንግዲህ ቪዛ እና ኩኪስ አሳንቡሰ እና አበረታት እና ማሻላ እሷም እንግዲህ ስጤት ናት ጓደኛ ማለት ነው እና አንዳንዴ ማሻላ ያው ለፍተን ለፍተን በሀገር ስንመጣ እንደዚህ ያው እንደዛም ባይሆንልን ማሻላ ያው ክሽናም ያምራል በጣም ነው የሚያምረው። ሀቂጋ ደስ ይላል እና ይህን ይመስላል ቤቷ ደስ የሚል ነው ማለት ነው ውዶች። እንግዲህ ሁላችንም ሰርተን ጥረን ግረን ብዙ ነገር ለማድረግ እንመኛለን። እንግዲህ ሁላችሁም ወደ ሀገር ልጆች እንደ ተሳክናችሁ በሀገራችሁ መታችሁ ፈታ የምትሉ እንድትሉ ምኞቴ ነው ግዶቼ እና ማሻአላህ ቤቷ ደስ ይላል ማለት ነው ሀቂቃ እና ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሀዋይ ቦቼ ይህን እና እናንተ ላይክ ሰብስክራይብ የምጠበቅባችሁ አበረታትኝ። ሀዋይ ቦቼ እና ዛሬ በዚህ መንገድ ሰርተናል ማለት ነው። እናንተ ደግሞ አበረታቱን፣ ላይክ ሼር ሰብስክራይብ ማድረግ አትዘንጉ። እና ያምራል አይደለ? ይህን ይመስላል ውዶች የማለት ነው። እና እኔ በጣም ነው የሚያምረኝ እንደዚህ በቃ መስተባው ምናምን መጥበፋ እራሱ በጣም ያምራል እላችኋለው። ዋው ያምራል። እና ላይክ ሼር ማድረግ አትዘንጉ። እና ይመስላል ቤቷም ማለት ነው። ያምራል የጠበዘች ነው። በጣም ደስ ይላል። ለአበረታትኝ ቺ እና እኔ ደግሞ እንግዲህ የሀገር ቤት ዳንድ መዘችንንተ ለማሳየት የሚያምር ይመስላል ልጅቷም እያምራል ማለት ነው። በጣም ያምራል። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ብቻ ነው የሚጠበቅባችሁ። እንግዲህ ለራስ ነው። ኢትዮጵያ ነው ያለሽው ወይስ እንደሚመችለው አልጠራጥርም። የጓደኛ ቤት ነው ይሄ ይመስላል እና ይህን ይመስላል። ሀባይዎቼ ያስገኛቸው እና በረታቱኝ ቅንነት ለራስ ነው። ውዶቼ ያምራል አይደል? ቤዛ ዋው እያደገን እየሰራን የዛችንን ሽክ አድርገን እንበላለን ማለት ነው። እንግዲህ እነዘይቶን እነጅብን ቢቀሩም ሌላ ሁሉም ስላለ ችግር ችግር የለም። እንግዲህ እንዳንድ ነገሮች ቢጎሉትም።